ይህ ሰውዬ ለምንድን ነው ግን ገንፎ እንዲያምረኝ የሚያደርገው? አቮካዶ ተውስጥ እየበላው ነበር ሳየው፣ ገንፎ አማረኝ። ግን ገንፎ ነው ስም። ልብሳችሁ አውልቃችሁ የምትሮጡ ሰዎች መንገድ ላይ አላችሁ። አንዳንድ የላይ ቲሸርታችሁ ታወልቃላችሁ፣ ሱሪያችሁ ታወልቃላችሁ፣ ከዛ በኋላ መንገድ ላይ ትሮጣላችሁ ማለት ነው። በእናንተ ስም ብዙ ነገር እየመጣብኝ ነው ያለው። እኔ አላልኳችሁ። መሰገጥ ማለት ይህ አይደለም መሰገጥ ማለት ልብስህን አውልቀህ ሩጥ ማለት አይደለም። ታዋቂ ለመሆን እሱ አይደለም። አቴንሽን ለመሳብ የማይሆን ነገር የምታደርጉ ከሆነ፣ ሰው የምታጨናንቁ ከሆነ ይህ የመሰገጡ ትርጉም እያጠፋችሁት ነው ማለት ነው። መሰገጥ ያልኩት ሊረዳችሁ ይገባል። መሰገጥ ማለት በነዛ ኔጌቲቭ የሆኑ ድምፆች ነው። ዶክተር መሆን ከፈለጋችሁ እኔ እንዴት ዶክተር ሆናለሁ እንግሊሽ እኮ መጽሐፍ ማንበብ አልቻልኩም የሚለው አስተሳሰባችሁ ሳትሰሙ መስራት መሞክር፣ ካላችሁበት ደረጃ መጀመር፣ ይህ ነው ትምህርታችሁ ላይ መሰገጥ ስራችሁ ላይ መሰገጥ፣ ይህ ማለት ነው። ከዚህ በላይ ምንም ነገር የለም። ስለዚህ ሀሳቡን አትቀያይሩት። ልብሳችሁ አውልቃችሁ የምትሮጡ ሰዎች እንግዲህ ከኔ ጋር አትያያዙም። እኔ ደግሞ ልብሳችሁ አውልቃችሁ ሩጡ አላልኩም፣ መያያዝም አልፈልግም። ሰማችሁኝ። አለ መሰገጥ ማለት እዚህ ውስጥ ነው። ጋይስ መበርታት ማለት ነው፣ ለአላማ መቆም ማለት ነው። አንድ ጥያቄ ነበረኝ። እዚህ ከምስሉ ላይ የምትመለከቱት ሶፎን ያስን እናንተ ቢሆን በአካል ያገኛችሁት ምንድን ነበር የምታደርጉት? ወደ እምነት ቦታ ትወስዱት ነበር? ለህግ አሳልፋችሁ ትሰጡት ነበር? ወይ ደግሞ እንዲህ እንዳየነው ትደበድቡት ነበር? የቱን ነበር የምታደርጉት እናንተ ብትሆኑ? እኔ እንደ ትንሽ ለመልበስ ሞክራለሁ። እድል ሳገኝ እንደ ለመዘነጥ ደስ ይለኛል። እንደ እድል ሲገኝ ኢትዮጵያ የሄድኩት ጊዜ ግን ጋይስ ኢትዮጵያ የሄድኩ ጊዜ ግን፣ ኧረ ወገን ይለብሰዋል፣ ይለብሰዋል። እያንዳንዱ የራሱ ዲዛይነር አለው። ዲዛይነር ድሮ ጎሮ ቤታችን አልነበረም የሚሰፋለን? አሁን የለ፣ እያንዳንዱ ዲዛይነር አለው። አባቴ እዛ ስትሄድ አንተ ኮባ ለባሽ ነው፣ ኮባ ለባሽ በቃ ኮባ ሸርጠ ነው የምትሄደው። ምን እዚህ ወደ ኛ አለ እንዘንጣለን? እንዴ ይዘንጡ እንጂ እነሱ ይልበሱ እንጂ፣ ይልበሱ፣ ይልበሱ፣ እኛ እናያቸው አለባበስ ይጠፋብሃል። በቃ ከዚህ እኮ በቃ መጣ ተብሎ ምናምን ድኮ እዛ በቃ ፏ ልትል ነው። ምንድን ነው ይለዋል። በቃ ወጌን ምን እኔ ከወጣው በኋላ ኢትዮጵያ እንዴት ተቀየረች? እኔ እንኳን ወጣውላት። ሰላም ሞያ እየሰራሁ የምታዩት ጎመን በስጋ ለየት ያለ ጎመን በስጋ ነው የምንሰራው። ስጋው አጥንቱ ተንገፍልሎ ታጥቦ ነው የሚገባው። መጀመሪያችን ሽንኩርቱን እናቁላላለን። ጎመኑ ደግሞ የምንሰራው ልክ እንደ ሀገራችን በእጅ ነው የምንቀነጥሰው። እንዲያጠብን ማለት ነው። ወንዶች ኮ ባለሙያ ሆናችኋል፣ እንደንታጥሳላችሁ ከዛ ሙያ ላይ ተቻላችሁ። እንዲህ እንዲህ እየቀነጠስን ነው የምንጨምረው። አንዳንዴ እንዲጣፍ ተፈልጋችሁ ይሄን ማውጣት አለባችሁ። እና ስጋው ስዳደ እንዲህ ሆነ እ እየተንገፍሉ ተዘጋጅቷል። እያጠብን እዚህ ከቷለን ማለት ነው። ጎመኑም እንቀነጽሳለን። ይሄ ምን ያስፈልጋል? ትታቁላሉ ማለት ነው። ትንሽዬ በርበሬ ላዩ ላይ ጨምሩበት፣ በጣም ኮስተር እንዲያረግ። ከዛ አውም ለስለታ አርጉበት ጨው ደሞ ለስለስ አርጋችሁ ለቤተሰቦቻችሁ አብሏቸው። አሁን ክረምት ገብቷል። በክረምቱ ሞክ ደመክ ቅብለል ያለ ነገር ልጆቻችሁ አሳቸው አፋቸው መብላት አለባቸው። ጤና ነው። ጎመን ጋብለስ አሜሪካ፣ ጋብለስ ኢትዮጵያ ወዳቸዋል። ለግዴ ለግዴ እኔ ጓደኞቼ እንዳለ ጠብሰው እድል የለም ሞክር ገና መቻወሮሽ መቻወሮሽ ገና አንድ ቃል ሳልተነፍስ ተነስተሽ ትሄዳለሽ እንዴ ምን ማለት ነው ምን እኮ ሰው ነኝ እናንተ አሁን ያለሁት ወልማርት ነኝ እና በጣም እዚህ ሀገር ከመጣሁ በኋላ የምወድላቸውን ባህል ልንገራችሁ አሜሪካኖች ማለት ነው ማድረግ በጣም ማድነቅ ኦ ማይ ጋድ ማድነቅ አይገልጸውም። ሲያደንቁ አይን የላቸውም እና አዋቂውም ሕፃኑም በቃ ሁሉ በጣም ነው የሚያደንቁትና፣ እስቲ እንደናነቅ አንከፍልበት፣ ነፃ ነው እና ከርቶን እየገዛው ነው። ጋይስ እንደናነቅ። አሁን አንዳ ሴት ያየችኝና ለሞራሌ ብላ ይሁን አላውቅም፣ በቃ ቆንጆ ነሽ ጸጉሮሽ ያምራለች እስቲ በሉኝ እስቲ እንባባል እንደዚህ ነሽ እንደዚህ ነሽ። ሁሌ ጠማማ ጠማማ ነገር አስተያየት ከምንሰጥ ይልመድብን መልካም መልካም ነገር መውሰድ። ኦኬ የእውነት ለምላችሁ፣ አሁን እኛ ሀገር ሴት ለሴት አንደናነቅም። ብዙ ጊዜ ወይ ወንዱ ነው የሚያደንቀን። ካርቱን እየገዛው ነው። እቃ ማሽግበት ይመቻችሁ። ለማንኛውም ጸጉርሽ ያምራል አለችኛ እንደሆና ያምራል ንገሩ ሃይ ወሳፕ ወሳፕ ወሳፕ ዩ ኖ ሃው ዩ ሜክ እንጀራ። ፈርስት ሊጥ ይቦካል። ሊጥስ እንጀራ ሲጋገር እንዲህ ነው የሚቦካው። ዩ ሃፍ ቱ ኖ ጋይስ ኦኬ ዩ ሃፍ ቱ ፈርስት ማብኳት አለብን በሱፍ ከዛ መጋገር አለበት በሱፍ። ከነሱፌ ነው ያለሁት። ከውጭ ገብች ጎበዝ ዴቭዬ እንደ ሀሳብ ሶፎ ቢወልቅ እንደ ሀሳብ ከፍ ካለ ቦታ ላይ ወርደህ በርከክ ብትል፣ ወንዶች እኮ አልተቻሉም ዘንድሮ ግን፣ ነዳጅ የምታወጣ ነው የምትመስለው። ለምትመስለው ዴቭዬ ጎበዝ እግዚአብሔር ልፋችግ ላይክ አድርጉ፣ ሼር አድርጉ። ይሄ ለማያቦኮ ወንድ ወንድሞቻችን እንዲደርስልን። ጎበስ፣ ትንሽ ዝቅ ብለህ ብታቦከው። በስመ አብ። በነገራችን ላይ የአሜሪካ ሊጥ እሽት ይፈልጋል። ነዳጅ የምታወጣ እኮ ነው የምትመስለው። ዬ ነዳጅ በጠበጥከው ለጉድ

አራቡ ነው። አንተ እንጂ እንጂ ዛሬ ከነጋ ቆንጆ እንደሆንሽ የነገረሽው እንዳለ። አሪፍ አሪፍ ወንዶች መዋሸት አቆሙ ማለት ነው።